እርግጥ ነው የዚህን ዓለም ነገር አቀሎልናል። ግን ምንድን ነው የነፍስን ነገር እያከበደብን እየመጣ በጣም በጣም የነፍስን ነገር እያከበደብን እየመጣ ነው። ነውር የሚባል ነገር እኮ የለም እኮ፣ ነውር ብሎ ነገር የለም። ሰውን እንፈጥራለን ይላሉ ሰው ራቁቱን ይሄዳል ነውር ብሎ በቃ። ድሮ አባቶቻችን ነውር የሚሉት ነገር የትን ፍጪው ዱቄቱን አምጭ በሚለው ተቀይረዋል። ይህን ያመጡብን ቴክኖሎጂና እውቅና ናቸው። እነሱ የሚሰጡት ወይም ደግሞ የሚያስገኙት ጥቅም ነው። ሰውን ወደዛ ነገር እየወሰደ ያለው ማለት ነው። ግን ብዙ ጊዜ አንዳንድ የመጽሐፍ ቅዱስ ጥቅሶችንና ምሳሌዎችን ራሱ ለእኛ ለራሳችን ድክመት ለእኛ ለኃጢአታችን ለበደላችን ምክንያት አድርገን እናቀርባለን። ይሄ አግባብ አይደለም፣ አግባብ አይደለም። ለምሳሌ አንድ ሰው ኃጢአት ሲሰራ ወይ በደል ሲሰራ ተው፣ ይሄ ኃጢአት ነው፣ በደል ነው፣ ከእግዚአብሔር ያረቃል ስትሉት አትፍረድ ይፈረድባል፣ የሚለውን የመጽሐፍ ቅዱስ ቃል አታውቅም ወይ? ስለዚህ ዝም በል ብለው፣ እኛን ራሳችንን መልሶ ይገስጸናል። ሌላው ስኬት ነው። ስኬት እንግዲህ ትርጉሙ ራሱ ምንድን ነው? ስኬት በራሱ ምንድን ነው? አንድ ሰው ስኬታማ ሲባል ምንድን ነው መመዘኛው? መስፈርቱስ ምንድን ነው መጠየቅ አለብን። ስለ እውነት ሁሉንም ነገር በእህል ሚዛን እኮ አይመዘንም። ወርቅ በእህል ሚዛን አይመዘንም። ሁሉም የራሱ የሆነ መለኪያና ሚዛን አለው ስለዚህ ስኬት ምንድነው መለኪያውና ሚዛኑ ምንድነው ኢትዮጵያ እንደ ሀገር ዋላ ቀረነች ስንል ዋላ ከምንድነው ዋላ የቀረችው ከምን መጠየቅ እኮ አለብን አገራችን አልዘመነችም ስንል ምንድነው መዘመን በራሱ ምን መስፈርቱ ምንድነው ማን ነው ለመዘመን መስፈርቱን ያን ያደረገው ማን ነው መጠየቅ እኮ አለብን ስለ ሴቱ ብቻ ትኩረት አድርገን መንቀሳቀስ የለብንም። የሰው ልጅ ደግሞ ውጤቱ ማለት መጨረሻችን ምንድን ነው የሚሆነው? አሁን ሁሉም ሰው የሚፈልገው መንግስተ ሰማያትን ነው። መንግስተ ሰማያት በወርቅ ሚዛን እንዴት ነው ልትመዘን የምትችለው? መንግስተ ሰማያት በእህል ሚዛን እንዴት ነው ልትመዘን የምትችለው? ትላንትና ብዙ ምሳሌዎችና ብዙ እይታዎችን እንግዲህ ሼር አድርጓሉ ጠቅላይ ሚኒስትሩ። ከዛ ውስጥ አንድ ያነሱት አሳብ አለ እኔ ወደ ራሴ ላምጣውና እችን ምሳሌ ልጠቀማት የሻለቃ አበበ ቢቂላን ማለት ነው። ሻለቃ አበበ ቢቂላን እንግዲህ ታውቃላችሁ በሮም ኦሎምፒክ በባለ እግሩ ሮጦ ነው የወርቅ ሜዳሊያ እያገኘ። እና ከበቂ በላይ ምክንያት ነበረው ያንን ውድድር ለማቋረጥ ማለት ነው። ከበቂ በላይ ምክንያት ግን ውድድሩን አሸነፈ። እኛም ነገ እግዚአብሔር ጋር ስንቀርብ ምክንያት ሊኖረን ይችላል፣ እርግጥ ነው የንስሓ አባቴ ናቸው፣ መንግስት ነው፣ እናቴ ነች፣ አባቴ ነች፣ እህቴ ነው፣ ወንድሜ ነው፣ ጳጳሱ ነው፣ እንደዚህ ስለሆነ ነው፣ የሀገሪቷ ሁኔታ ነው፣ የዓለም ሁኔታ ነው ብለን እግዚአብሔር ፊት ስንቀርብ የጀም ይህን ምክንያት አድርገን አናቀርበም። ግን ሰው ይህን ነው የሚያስበው። አሁን ለምንድን ነው የሆነ ነገር የምትሰራው? መንግስት እኮ ነው። አሁን ምንድን ነው እንዴ? የንስሓ አባቴ ነው፣ አታያቸውም? ገንዘብ ይወዳሉ፣ እንደዚህ እንደዚህ፣ አባቴ እኮ ነው፣ እናቴ እኮ ነች ምክንያት አድርገን የምናቀርበው ለመንግስት ሰብያት ደግሞ ይሄ ምክንያት ሊሆን አይችልም። አይ አይችልም፣ እግዚአብሔር ፊት ስንቀርብ ሰዎች፣ ይሄ ምክንያት ሊሆን አይችልም። በፍጹም ማለት ነው፣ በፍጹም። ስለዚህ ሰዎች ይወላችሁ፣ እርግጥ ነው ሀገራችን ጥሩ ሁኔታ ላይ ላትሆን ትችላለች። እርግጥ ነው ቤተክርስቲያናችን ላይ ችግር ሊኖር ይችላል፣ ሰዎቹ ላይ። ቤተክርስቲያን በነገራችን ላይ ንጽሕት ፍጽምት ነች፣ ፍጽምት ነች። አስተዳደሩ ላይ ግን ችግር ሊኖር ይችላል። ቤተሰባችን ላይ እናታችን አባታችን በልጅነታችን በድለው ሊሆን ይችላል። ወንድሞቻችን እህቶቻችን በልጅነታችን በድለው ሊሆን ይችላል። ጓደኞቻችን በድለው ሊሆን ይችላል። ግን ያ ምክንያት አይሆንም እግዚአብሔር ፊት ስንቀርብ ይ አይሆንም አይሆንም። ልክ እንዳበበ ቢቂላ በባዶ በምንም በምንም ብለን ያኛው ቦታ ላይ መገኘት አለብን። እግዚአብሔር የሰው ልጅ እንዲገኝ የፈለገው ወይ ደግሞ የፈቀደው ቦታ ላይ እኛ እዛ ጋር መገኘት አለብን። ስለዚህ በአጠቃላይ የምንላችሁ ነው፣ ቴክኖሎጂንም ቢሆን እውቅናንም ቢሆን በአግባቡ ሰዎች በአግባቡ ይሸውዱናል፣ ይሸውዱናል። ዛሬ እኮ በጣም ታዋቂ ሰው ቤተክርስቲያን እንደ ልቡ እኮ አይደም፣ አይደም። ቴክኖሎጂ ምን ያህል ምን ያህል ከእግዚአብሔር እንዳራቀን እንግዲህ ታውቃላችሁ። ስልካችን ጠላታችን ሆኖ ብናል። በዚህ ጊዜ ከየትኛውም ጠላት ክፉ ጠላታችን እጃችን ላይ ያለው ስልካችን ነው። በዛ ብዙ ነገር እኮ እናያለን። በጣም ብዙ ነገር ማለት ነው። በጣም ብዙ ነገር ማለት ነው። አላስፈላጊ ነገሮች ወደ ስልካችን ይመጡብናል፣ እናያለን። በዛው በዛው ሱስ ተጠምደን ደግሞ የቀረን በጣም ብዙ ሰዎች አለ። ስለዚህ በአጠቃላይ የምንላችሁ ፈልጌ ነው፣ ነገ እግዚአብሔር ፊት ስንቀርብ እግዚአብሔር የሚጠይቀን ነገር አለ። አንተ ወይም አንቺ ምን አደረግክ? ምን አደረግሽ? ና ብሎ የሚጠይቅ፣ የዛኔ መልሳችን ምን ይሆን ይሆን? እሱን ስትጠየቁ፣ ትመልሳላችሁ። ለማንኛውም መልካም ቀን፣ መልካም ጊዜ፣ መልካም የሥራ ቀን